ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግቱ፣ ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኑ አሰምቶ መላእክት በልሳና ሰዓት ይሴብ ውጪ ጠበቅን። እንክርዳድ ዘሪው ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ይሄንን ቃል ሳይቀይሩ እኛ ጋር መስበክ ይችላሉ እና ወደ እኛ ለምን አይመጡም የሚል እነዚህ እሳታውያን የሆኑ መላይክት እንኳን የሚያመሰግኑሽ አንቺ ብለው ቤዛዊ ተኩሎ ዓለም እያሉ የወርቅ ጠረጴዛ ማርያም አንቺ በግብፅ የተሰደድሽው ስደትሽ ለኛ ቤዛ ሆነን ብለው ያመሰገኗትን ወተቃውም ንግስት በየማንከ ብሎ ቅዱስ ዳዊት እንደተናገረ ሁኔታችን ቅድስት ድንግል ማርያም እሷም እንደ ልጇ አድርጋ በቀኙ ቆማለችን።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 በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንደተለመደው የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ እና ስርዓት መሰረት ዛሬም ወደ እናንተ ብቅ ብሏል። እንግዲህ ሰሞናዊ ጉዳይ እንደተጠበቀ ነው። እነዚህ ሰሞናዊ ጉዳዮች ላይ ሄድ መለስ እያል ሀሳቦችን እንለዋወጣለን። ቤተክርስቲያናዊ አስተምህሮችን እያነሳን የአባቶችንም መልሶች እና አባቶች የተናገሩትን እያመጣን እንነጋግራለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ከዛ አስቀድሞ እግዚአብሔር አምላክ በቸርነትና በምህረት ከይሳ ድረስ ስለጠበቀን በእውነት በዚህ በሰሙነ ፋሲካ በሰሙነ ትንሳኤ በምህረቱና በቸርነቱ ተጠብቀን እንድንኖር ስላደረገ ስሙ የተመሰገነ ይሁን። እንግዲህ በቀጣይም ለሀገራችሁ ለህዝባችሁ እየጸለያችሁ ሰሙነ ትንሳኤ እንደሚባለው ጌታ ሲነሳኝ አንዳንድ ሞት ከቤተክርስቲያን ሳንርቅ ከቤተክርስቲያን ወንጌልና ከትምህርቷ ከድምጧ ሳንርቅ እግዚአብሔርን እያከበርን በሃይማኖት በመግባር ትሩፋት ልንጓዝ ያስፈልጋላለው የወስታ ሚዲያ ላይ ነው ያላችሁት እንግዲህ ሚዲያውን ሰብስክራይብ ያላደረጋችሁ ብዙዎች ናችሁ የምትመለከቱት በእውነት ሰብስክራይብ ያላደረጋችሁት ናችሁ አልጎሪዝሙ እንደሚነግረን ስለዚህ ምንም ጉዳት የለውም ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በእውነት መንፈሳዊ እገዛችሁን ብታደርጉ ለእኔ ይጠቅመኛል፣ ሚዲያው ያድጋል ማለት ነው። ምክንያቱም እናንተ ጣታችሁን ተጠቅማችሁ የምታደርጓት የሰብስክራይብ በተኑን ነክታችሁ የምታደርጉት ሰብስክራይብ ለሚዲያው ከፍተኛ እድገት ስላለው ሚዲያውን ከመገዝ አንጻር ሰብስክራይብ የምታደርጉ አሁን በእግዚአብሔር ፍቅር ጠይቃችኋለሁ። ሌሎቻችሁ ደግሞ ሼር በማድረግ ላይክ በማድረግ አልጎሪዝም ወደፊት እንዲያወጣው እንዲሁም ደግሞ ሌሎች ወገኖቻችን፣ ዘመዶቻችን እንዲያገኙት ሼር በማድረግ ላይክ በማድረግ እንደው ግዴታቸውን ብትወጡ በእውነት ለሚዲያ አሁንም በድጋሚ ይጠቅማል። እንግዲህ ሌላው ሚዲያውን በተለያየ ግብዓት ማገዝ የምትፈልጉ እዚህ ስር በሚሄዱት አድራሻዎች ልታገኙ ትችላላችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ከአፍታ ቆይታ በኋላ ስንመለስ እንግዲህ የምናየውን ርዕሰ ጉዳያችን እናያለን። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ እግዚአብሔር ቤተሰቦች የወፍታ ሚዲያ ላይን ያላችሁት በድጋሚ ሚዲያውን ሰብስክራይብ በማድረግ ከኔ ጋር እንድትሆኑ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰሞናዊው ጉዳይ በእመቤታችን በቅድስት ድንግል ማርያም ላይ የተነሳው እንግዲህ አወዛጋቢ ነገር ያነሱ አካላት አሉ። በዚህ በራሳችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሊቀ ጵጵስና የሚያገለግሉ አባት የተናገሩትን ተከትሎ በርካቶች በተለይ በቤተ ፕሮቴስታንት ያሉ ደስታቸውን እየገለጡ እንደውም አንዳንዶቹ በጣም በሚገርም መልኩ ይህንን ቃል ሳይቀይሩ ኑ እኛ ጋር መስበክ ይችላሉ እና ወደ እኛ ለምን አይመጡም? የሚል እንደው የልጅ ጨዋታ የሚጫወቱ ሰዎችንም አይተናል። ኑኛ ጋ ድምፆት ቃሎት እኛ ጋ በክብር ተከብሮ ይደመጣል እና እኛ ጋ ነው የሚል ንግግር የሚናገሩትንም ሰምተናል። እንዲሁም ደግሞ ትላንትና እንዳሳየዋችሁ በርካታ የፕሮቴስታንት ሚዲያዎች ቻናሎች የደስታ መግለጫ በሚመስል መልኩ በጋጋታ ሲያወጡ ሲናገሩ ሰምተናል። እኛ ደግሞ እንላችኋለን፣ አይዟችሁ፣ አትደንግጡ። ማርያም ቤዛዊተ ኩሉ ዓለም ናት። ስለዚህ አባቶቻችን ብዙዎቹ ደግሞ ይህን አስመልክቶ የተለያዩ መረጃዎችን እየሰጡን ይገኛሉ። እንግዲህ ከነዛ መካከል ታላቁ አባታችን የሰጡት መልስ አለ ወይም ደግሞ ማኅበረ ቅዱሳን ቴሌቪዥን ተጠይቀው በእውነት የምዕራብ ጎጃም ሀገረ ስብከት ሊቀጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ ዘካሪያስ አረጋዊ አባት እንዲህ ይላሉ። እሳቸውን እስማቸው ታችሁና ሁሉን ስለምታደርግ ቤዛዊተ ዓለም ትባላለች። ይኸውም እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ተይዞ የመጣ ነው። ሁሉ ሊቃውንት ሁሉ አመስግነዋታል። ይሄን የሰጣትን ቃል ኪዳን ይዘው የሰጣትን ቃል ክብር ይዘው ያ ኮ ከሱ የነሳው ስጋ ነው እኮ አምላክ። አሁን እንግዲህ መለኮት መለኮትን ስጋ መለኮትን ተዋሃደ ሰው አምላክ ሆነ አምላክ ሰው ሆነ ስንል ይህን ልብ ብለን ማስተዋል ያስፈልገናል። ሁልታችን አሁን መለኮት ስጋ የለው አጥንት የለው አሁን እንግዲህ ያረቂቁ መለኮት የእመቤታችንን ስጋ የሚዳሰሰውን ስጋ ነስቶ ለብሶ፣ ያ ስጋ ደግሞ የባህሪ አምላክ ተብሏል። ያ ነው እኮ እንግዲህ ከሷ የነሳው ስጋ እኮ ነው አምላክ የሆነው። እና ቤዛው የታለም የምትባለው በዚህ ነው። ያ ከሷ የነሳውን ስጋ ከመለኮቱ አወህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛ የዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ ወላዲት አምላክ ቤዛዊት ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳ ናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል፣ ቤዛዊት ዓለም እያሉ። አሁን ቅዱስ ያሬድ በዝማሬው መዋሲት ማርያም ዘወርቅ ጠረጴዛ አለፍ እየለበለው እንዲያጠር ማርያም ዘወርቅ ጠረጴዛ ይኩነነ ቤዛ ንግደ ትኪ ቁስቋ ምምሎዛ። ይህ ዝማሬ ነው የቅዱስ ያሬድ እንግዲህ። ይኩነነ ቤዛ ንግደ ትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት፣ የተጓዝሽው ጉዞ፣ የተደከምሽው ድካም ለእኛ ቤዛ ይሁነን። ካዲያ ይሄ ምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማያት መጥቆ እዚያም መቤታችን ካለችበት ገብቶ መላይክት ሲያመሰግኗት ሰምቶ መላይክት በልሳናዊ ሰዓት ይሴብ ውጪ ብሎ ሰምቶ በእሳት አንደበት በዚህ በውሸታም። እንግዲህ እንደሰማችሁት ስለ መቤታችን ስለ ቅድስት ድንግል ማርያም ቤዛዊት ዓለምነት ሲናገሩ የቤዛ እናት ቤዛዊት ብለው ገልጠዋታል ድንግል ማርያምን። እሱ እራሱ ቤዛ ነው፣ እሷ ደግሞ የቤዛ እናት ነችና፣ እሱ የዓለም ቤዛ በከበረ ደግሞ ፈሳሽነት የሰው ልጆችን ሁሉ ኃጢአት ያስወገደ ቤዛ ዓለም ነው። እሷ ደግሞ የቤዛ እናት ቤዛዊተ ዓለም ነች። እንግዲህ ስለ ቤዛ ሲያስረዱ ቤዛ ማለት ምን እንደሆነ ዋስም፣ ጠበቃ ምን እንደሆነ ገልጠው በማስረዳት በጸሎቷ የምታማልድ ነች። ቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ስትባል ዋስ የምትሆን ጠበቃ የምትሆን በጸሎቷ የምታማልድ ቤታችን፣ መላይታችን ኢየሱስ ክርስቶስ ደግሞ ከሷ በነሳው ሥጋ ዓለሙ ሁሉ እንዳዳነ እንደቀደሰ በደንብ አድርገው ተናግረዋል። በተለይ ደግሞ ቅዱስ ያሬድ እንግዲህ በዝማሬ መዋሲቱ ላይ የተናገረውን እመቤታችን ቅድስት ድንግል ማርያም በእውነት በግብፅ በረሃ የተሰደደችውን ስደቷን አንስቶ አንድ ሺህ የወርቅ ጠረጴዛ ማርያም ሆይ ወደ ግብፅ የተሰደድሽው ስደትሽ ለእኛ ቤዛ ሆነን ወይም ቤዛ ይሁነን ብሎ ቅዱስ ያሬድ በዝማሬ መዋሲቱ ላይ የተናገረውን በማንሳት እንዲህ አድርገው በእውነት በደንብ በደንብ አድርገው አመስጥ ነው አስተምረውናል አባቶቻችን አረጋውያኑ በጣም በሚደንቅ መልኩ ነው። እንግዲህ ከቅዱስ ያሬድ የሚበልጥ የለም። በእውነት በአፈ መላይክት ውድስት የሆነች እመቤታችን ቅድስት ድንግል ማርያም ለዚያውም በልሳነ እሳት የሚያመሰግኗት መላይክት በልሳነ እሳት በአፈ መላይክት በአፈ መላይክት ውድስት የምንለው እመቤታችን ቅድስት ድንግል ማርያም ወተቀውም ንግስት በየማንከ ብሎ ቅዱስ ዳዊት እንደተናገረ መኔታችን ቅድስት ድንግል ማርያም እሷም እንደ ልጇ አርጋ በቀኙ ቆማለችና፣ ንግስቲቱ በወርቅ ጫማ የወርቅ ልብስ ተጎናጽፋ የወርቅ ጫማ አድርጋ በቀኝ ትቆማለች እንዳለ መኔታችን ቅድስት ድንግል ማርያም በልጇ ስልጣን አርጋ ባባ በ በልጅዋ ቀኝ ነው ያለችውና በልጅዋ ቀኝ ነው ያለችውና እላይ በአፈ መላእክት በእሳት በሆነ አፋቸው ውድስ የሆነች ንግስት ቅድስት ድንግል ማርያም ስትመሰገን እላይ ከሰማይ ሰማያት ተነጥቆ ያየ ቅዱስ ያሬድ ያመሰገናትን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ያላትን ቅድስት ድንግል ማርያም እዚህ ያለ ነው። እኛ ኃጢአታችን የበዛ አንደበታችን ከበደል ያራቀ ማንነታችን በእውነት በዘርና በጎጥ በነገድ ውስጥ የቆየ ኃጢአተኞችና በደለኞች ሆነን ሳለ ድንግል ማርያምን ቤዛዊተ ዓለም አትባልም የምንለው እኛ ማንን እነ ቅዱስ ያሬድ እንኳን አይተው በአፈ መላይት ውድስት ነሽ እነዚህ እሳታውያን የሆኑ መላእክት እንኳን የሚያመሰግኑሽ አንቺ ብለው ቤዛዊ ተኩሎ ዓለም እያሉ የወርቅ ጠረጴዛ ማርያም አንቺ በግብፅ የተሰደድሽው ስደትሽ ለኛ ቤዛ ሆነን ብለው ያመሰገኗትን በዚህ ዘመን ያለን እኛ ማንን ቤዛዊት ዓለም አትባልም ብለን የምንናገረው በሚል እጅግ በሚደንቅ መልኩ በእውነት ሲያስተምሩ አይተናል። የዘውትር ጸሎትን የደገመ መልክአ ማርያምን የደገመ ሰው ይሄንን ይስታል ብዬም አልገምትም ብለው ሲናገሩ ሰምተናል። ምክንያቱም በመልካ ማርያም ላይም አጼና ወደ የደረሰው መልካ ማርያም ላይም እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም እንደምትባል በደንብ አድርጎ ይናገራል። ከዚህ ባሻገር ደግሞ በዘውትር ጸሎታችን ላይ መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ እያልን መስቀል እንኳን ቤዛ እንደሆነ እንናገራለን እና ይሄን የደገመ ይሄን ያደረሰ መልካ ማርያም ያደረሰ የዘውትር ጸሎት የደገመ ዳዊት የደገመ ሰው በእውነት ቅዱስ ያሬድን ያደመጠ ሰው አባ ጊዮርጊስ ዘጋ ስጫኔ የሰማ ሰው መቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም ከማለት ወደኋላ አይልም። ግን ድንግል ማርያምን ቤዛዊት ዓለም ስንልና ክርስቶስን ቤዛ ዓለም ነው ስንል ይለያል። እሱ በከበረ ደሙ ፈሳሽነት ዓለምን በደሙ የተቤዘ ነው የተቤዘ ነው። መቤታችን ቅድስት ድንግል ማርያም ነው በምልጃና በጸሎቷ ከልጇ ከወዳጇ የምታስታርቅ ቤዛ ቤዛዊት ዓለም የምንላት ነች፣ ብለው ብፁዕ አባታችን ብፁዕ አቡነ ዘካርያስ የ ምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በሚደንቅ ለዛና አንደበት ይሄ ነገር ነግረውናል። እንግዲህ ታላቁ አባት ብፁዕ አቡነ ቄርሎስም እንግዲህ በስተርጅና ያሉ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲዘምሩ እንዲህ ብለው ዘምረዋል። በጣም ይደንቃል። ሲንያጠበቅን ከንክር ዳር ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ጠብቂን ከእንክርዳድ ዘሪው ነው፣ ማርያም ጠብቂን ከእንክርዳድ ዘሪው ብለው አባታችን እንግዲህ መልካሙን ሰብል መልካሙን እርሻ እንክርዳድ ዘሪው ጠላታችን ሰይጣን እንዳያጠፋው በዝማሬ ተማጽነዋል። ምክንያቱም መጽሐፍ ቅዱስ እንደሚል አንተ መልካሙን ዘር ዘርተህ ነበር፣ ገበሬው መልካሙን ዘር ዘርቶ ነበረ እንክርዳዱ ከየት መጥቶ በቀለ ሲባል ወይም ብለው ሲጠይቁ ሐዋርያቱ፣ ጸላይ ሰናይ ዲያብሎስ መጥቶ በሌሊት ዘራው ነው። ስለዚህ እንክርዳድ እንዳያጠፋ እመቤታችን ቅድስት ድንግል ማርያምን ከእንክርዳድ ዘሪው ጠብቂን እያሉ የጸሎት ዝማሬ የዘመሩበት ነው። ታላቅ አባት ብፁዕ አቡነ ቄርሎስ በረከታቸው ይደርብን። እንግዲህ ሌላ ዛሬ የምንመለከተው እጅግ በጣም ታላቅ ታላቅ የሆነ የኑፋቄ ትምህርት ያስተማረ አንድ ግለሰብን ነው። በሀገራችን አባባል እንግዲህ ፍየል ከመድረሷ ቅጠል መበጠሷ ይባላል። እንግዲህ እኔ በየትኛውም የእምነት ውስጥ ያሉ ሰዎች አንድ ሰው በእምነት ተቋም ውስጥ ሆኖ መድረክ ላይ ቆሞ ለማስተማር ምንም አይነት የህይወት ተሞክሮ የዕውቀት ማካበትና ልምድ አያስፈልገውም ወይ? አያስፈልገውም ወይ? ምክንያቱም በቤተ ክርስቲያናችን አንድ ሰው እንኳን አይደለም አውደ ምሕረት ላይ ወጥቶ ለማስተማር አይደለም ከሌላ እምነት መጥቶ እንኳን እውነተኛውን እምነት ተቀብሎ ኦርቶዶክሳዊ ሆኖ ለመጠመቅ ንዑሰ ክርስቲያን ሆኖ መኖር ይጠበቅበታል። ለዚህ ነው ዲያቆኑ በቅዳሴ መካከል ንዑሰ ክርስቲያን የሚለው ንዑሰ ክርስቲያን ውጡ ደጁ ከቅዳሴ እኩል ቅዳሴ ከሆነ በኋላ ወደ ፍሬ ቅዳሴ ሲሆን ንሰ ክርስቲያን ውጡ ብሎ ሊያቆኑ በእውነት ድምፁን ያሰማል እና እንኳን አይደለም ሰባኪ ለመሆን እንኳን አይደለም ነገረ መልኩትን ለማስተማር ትክክለኛ እውነተኛ ክርስቲያን ለመሆን ዘመን አመት ይቆጠራል። ከዛ በኋላ ነው በእውነት ማመኑት አይቶ ተረጋግጦ ወደ ጥምቀት የሚመጣው እና አርቲስት የነበረ ኮሜዲ የነበረ በእውነት ቅዱስ ሚካኤልን እንኳን ሲል አንደበቱ ላይ የጣፍጥበት የነበረ ባለ ግርማ የነበረ ወዙ እንኳን ሞገሱ እንኳን ያምር የነበረ ሸዋፈራሁ ደሳለኝ ዛሬ በእውነት ከላዩ ላይ ገጹ ራሱ ምን እንደሚመስል ጸጋ ርቆት ተጎሳቁሎ እሱ ግን በርቶልኛል ይላል። እንዲህ ይላል። እስኪ ይሄንን ቋንቋውነት ነው አለ የሚል ካለን እንነጋገር። ለአባቱ ቁጣ ማብረጃ ንጹሕ ደም ያቀረበ አምጣ የአባቱን ቁጣ ለማብረድ ንጹህ ደም ያቀር ካለን እንነጋገር እንቀበለው። እሺ፣ የእግዚአብሔር አብን ቁጣ ያበረደ ደም ያቀረበ ካለ እንነጋገር፣ እሺ፣ እንቀበለው፣ ችግር የለ። እንግዲህ ይሄ በጣም ከባድ በእውነት ነው እምላችሁ፣ በጣም ከባድ ከባድ ከባድ ኑፋቄ ነው፣ በጣም ከባድ ኑፋቄ ነው። እኔ የፕሮቴስታንት እምነት እንግዲህ ከአምስቱ ሶላዎች አሉ። አሎን አሎን እያላችሁ የምታምኗቸው ፌዝ አሎን፣ ስክሪፕቸር አሎን ምናምን እያላችሁ የምታምኗቸው አምስቱ ፌዛዎች ሶላዎች አሉ። ይሄ አምስቱ ሶላ የሚባሉት ወይም ኦንሊ ብቻ ብቻ እያላችሁ የምታከብሯቸው የእምነት መሰረቶች አሏቸው። ከዛ ባሻገር በስላሴ አንድነትና ሦስትነት እናምናለን ትላላችሁ። በስላሴ አንድነትና ሦስትነት የሚያምን እንዴት እንዲህ አይነት ትምህርት ሲሰጥ ዝም ይላል? እኔ አሁን የእናንተ የእምነት ተቋም ታውቃላችሁ፣ ከኔ ጋር ያላችሁ ነገር። ምክንያቱም አንዷ እምነት ቀጥተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ነች፣ ከዛ ውጭ የለም። ከኦርቶዶክስ እምነት ውጪ ቀጥተኛ ትክክለኛ እምነት የለም። የፕሮቴስታንት እምነት መስራቱ ሉተር ነው፣ ሰው ነው የመሰረተው። የኦርቶዶክስ እምነት መስራቱ ክርስቶስ ነው። በአንጾኪያ ክርስቲያን የተባሉ ክርስቲያኖች የጠበቋት እምነት ነች በሐዋርያት መሰረት ላይ በሐዋርያት እምነት ላይ የታነጸች ነች። የአባቶችን ያየም የሃይማኖት ቅብብል የሃይማኖት ትምህርት ይዛ ያለች ነች። በመንበር ደረጃ የቅዱስ ጴጥሮስ፣ የቅዱስ ማርቆስ እያል የእስክንድርያው እና የሮማው መንበር እያል የምንማርበት ያለንበት የሃይማኖት ትምህርት የሚሰጥበት ትክክለኛ እምነት የኦርቶዶክስ እምነት ነው። ከዛ ውጭ ያለው እኔ አልቀበልም። ግን በራሳችሁ ግን ራሳችሁ እናምናለን የምትሉትን ለይምትሉት በእንዲህ መልኩ የሚጥስ ሰው ሲመጣ ዝም ነው ወይ ምትሉት? ቅድም ኮ ለዚህ ነው ፍየል ከመድረሷ ቅጠል መበጣሱ ያልኩት። እንግዲህ ይሄ ሰውዬ እንደሚለው ከሆነ የአባቱን ቁጣ ማብረጃ ነው እያለ ነው ማንን? ወልድን ሎቱ ስብሐት ኢየሱስ ክርስቶስን። ምን እያለ ነው የአባቱ ቁጣ ማብረጃ የሚሆን ደም ያቀረበ ነው እያለ ነው። ከዚህ ቀደም በቦ ይሄ የሞት የሆነ ያገልግሎት ያለው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ወደ ቅድስተ ቅዱሳን ሲገቡ የህዝቡን ኃጢያት የራሳቸውን ኃጢያት እንዲሰረይ የጠንቦቶችና የማኖሶችን ደም ይዘው እንደሚገቡት አይነት ነው እየተናገረ ያለው ምክንያቱም ክርስቶስ የሰውን ልጅ ኃጢአት ለማጥፋት ወደ ምድር መጣ ስንል አሁን እሱ በተናገረው መንገድ ከሄድን ኢየሱስ ክርስቶስ አምላክ አይደለም ማለት አሁን እነሱ ኢየሱስ ጌታ ነው ጌታ ኢየሱስ ጌታ እንደሆነ አጋንንት ያምናሉ ይንቀጠቀጡ ማለት ተብሎ ተጽፏል እናንተ ግን በተግባር የክርስቶስን ጌትነት የው እየካዳችሁ ነው የው እንዲ ባለ መንገድ እየተገለጣችሁ ነው ምክንያቱም የአባቱን ቁጣ የሚያበርድ ልጅ ነው ደሙን ይዞ የገባው የአባቱን ቁጣ ላይ ያበርድ ነው ካልክ ኢየሱስ ክርስቶስ አምላክ አይደለም ማለት እኮ ነው። ስለሰው ልጆች ድህነት ቁጣ ያበርድ ዘንድ ተልኮ የመጣ እንጂ አምላክ አይደለም ብያለሁ። ይሄ ደግሞ በምስጢረ ስላሴ ትልቅ ተፋልሶ ያመጣል። እኛ ምንድን ነው የምንለው? እግዚአብሔር አንድም ሶስትም ነው ስንል አብ ወልድ፣ መንፈስ ቅዱስ በስም በአካል በግብር በኩነት ሶስት እንላለን በስልጣን በአገዛዝ እንላለን። በመፍጠር በፈቃድ አንድ ናቸው እንላለን። ስለዚህ ውስጥ በፈቃድ አንድ ናቸው ስንል የሰው ልጅ እንዲድን የእግዚአብሔር አብ ፈቃድ ነው። የሰው ልጅ እንዲድን የእግዚአብሔር ወልድ ፈቃድ ነው። የሰው ልጅ እንዲድን የእግዚአብሔር መንፈስ ቅዱስ ፈቃድ ነው። ለዚህ ነው አባቶቻችን በማክሰኞ ወዳሴ ማርያም ላይ ሲናገሩ እስመ በፈቃዱ ወበስምረታ አቡ ወመንፈስ ቅዱስ መጻ ዋዳነን ይላሉ። ተመልከቱ በአባቱ ፈቃድ በእርሱም ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ነው። ስለዚህ ሰዎች እንዲድኑ ክርስቶስ በተለየ አካሉ አሁን ነገረ ሥላሴ ላይ ያለውን ታቅቦ መርዳት ስለማይችሉ ነው። በተለየ አካሉ ወልድ ሥጋ ለብሶ መጥቶ ወደ ምድር የሰውን ልጅ ያድን ዘንድ እርሱ ራሱ መስዋዕት፣ እርሱ ራሱ መስዋዕት አቅራቢ፣ እርሱ ራሱ ተወካፌ መስዋዕት ሆኖ መስዋዕት የሚቀበል ሆኖ ሐዋርያው ቅዱስ ጳውሎስ በዚያ በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ሰባት ላይ እንደነገረን ይህን ሁሉ አድርጎ ራሱ መስዋዕት ተቀባይ ራሱ መስዋዕት ራሱ መስዋዕት አቅራቢ ሆኖ የሰው ልጆችን ኃጢአት ሊያስተሰርይ በመስቀል ላይ ተንጠልጥሏል። ነገር ግን የክርስቶስ ወደ ምድር መምጣት ከክርስቶስ ከራሱ ፈቃድ ውጪ ነው ወይ? ለሰው ልጆችን ለማድረግ አይደለም። ምክንያቱም በእርሱ ፈቃድ ብለናል። ኢየሱስ ክርስቶስን የእርሱ ወደ ምድር መጥቶ በመስቀል ላይ መንጠልጠል ከአብ ፈቃድ ውጭ ነው ወይ? አይደለም፣ በአባቱ ፈቃድ ብለናል። የእርሱ በምድር ላይ መጥቶ በሰዎች ተንከራትቶ መሞትና መነሳት ከመንፈስ ቅዱስ ፈቃድ ውጪ ነው ወይ አይደለም ለመንፈስ ቅዱስ ፈቃድ ነው ማለት ስለዚህ በፈቃድ አንድ ናቸውና የሰው ልጆችን ለማዳን አወል መንፈስ ቅዱስ በፈቃድ አንድ ስለሆኑ በእርሱም ፈቃድ በአባቱም ፈቃድ በመንፈስ ቅዱስም ፈቃድ የሰው ልጆች ድነዋል እንጂ ይሄ ሰው እንደሚለው ኢየሱስ ክርስቶስ የአባቱን ቁጣ ለማዳን የመጣ ነው ካል የፈቃድ አንድነትን ጣስ ማለት ነው። ሌላው በሚስጥረ ስላሴ መካከል ልዩነት መበላለጥ እንዳለ አብ እንደሚበልጥ ወልድ ተላኪ ሆኖ እንደሚያርፍ እየተናገር ነው ማለት ነው። እኛ ግን አባ ሕርያቆስ በሰራለን ቅዳሴያችን ላይ አብ አባት በመሆን ወልድን አይበልጠውም፣ ወልድም ልጅ በመሆን ከአብ አያንስም፣ መንፈስ ቅዱስም ትክክል ነው ይላል። በዚህ በአብ በወልድ በመንፈስ ቅዱስ በአንድነትና በሶስትነት ላይ ያለው ትምህርት ቁልጭ ብሎ የተቀመጠ ነው። በስም በአካል በግብር በኩነት ሶስት እንላለን። አብ የራሱ ስም አለው፣ ወልድ የራሱ ስም አለው፣ መንፈስ ቅዱስ የራሱ ስም አለው። አብ የራሱ ግብር አለው ወልድ የራሱ ግብር አለው መንፈስ ቅዱስ የራሱ ግብር አለው። አብ የሚሆነው አለ ወልድ የሚሆነው አለ መንፈስ ቅዱስ የሚሆነው አለ። አብ አስራፂና ወላዲ ነው፣ ወልድ ደግሞ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራፂ ነው። ይሄ ኩነት የምንለው ነው። ስለዚህ እንዲህ ባለ መንገድ ቁልጭና ቅልብጭ ብሎ ታይቶ የተቀመጠ ትምህርት እያለ የአባቱን ቁጣ ለማብረድ የመጣ ነው ብላችሁ የምትናገሩ፣ ይሄን ትምህርት ሲነገር የምታጨበጭቡ። ደናቁርት ባለበት ቦታ ላይ ተሰብስባችሁ ደናቁርቶች አውዳ መድረኩን ይዘው በዚህ ልክ ህዝቡን ሲያጠፉት ዝም ብላችሁ የምታዩ ሰዎች በጣም ነው የሚያሳዝነው። በእውነት እኔ ሁልጊዜ እንደምናገር ባካችሁ የነፍስ ድህነት በስጋ ታሞ እንደ መዳን አይደለም። የነፍስ ድህነት በዘላለም በእግዚአብሔር መንግሥት መኖር ወይ በጨለማ መኖር ነው። ስለዚህ ስጋ የለበሰው ወልድ ኢየሱስ ክርስቶስ በተለየ አካሉ ከድንግል ማርያም ከስጋዋ ስጋ ከነፍስዋ ነፍስ ነስቶ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ሆኖ በተዋህዶ የከበረ ወልድ ዋሕድ ሆኖ ወደ ምድር የሰው ልጆችን ፍለጋ ስለመጣ ከአባቱ አንሶ የአባቱን ቁጣ የሚያበርድ ልጅ አይደለም። ቅዱስ አትናቲዮስ በጻፈልን በሃይማኖተ አበው ትምህርቱ ላይ ምን የሚል ነገር ተናግሯል? የሰው ልጆችን ይሄን ጎስቋላውን ስጋ የለበሰው ወልድ፣ ያ የሞተው ሞት ወይም ደግሞ የገደለው ሞት ሰውን የገደለው ሟት ያደረገው ሞት የሚሞተው እርሱ በባህሪው ስጋን ሲዋሃድ ነውና ደካማውን ስጋ ያንን ሞት የተዋሃደ ያንን ሞት የተዋሃደውን ያንን ሞት ያሸነፈውን ስጋ ያድን ዘንድ ደካማውን ስጋ ተዋሃደ ብሎ ቅዱስ አትናቲዮስ ሞት እንዲወገድ በሱ እርሱ ሰው ሆነ፣ የተናቀውን ስጋ ለበሰ ብሎ ተናግሯል። ምክንያቱም በባህሪው ሞት አይስማማውም እርሱ። ነገር ግን የማይሞተው ሞተ እንድንል እርሱ የሚሞተውን ስጋ ለበሰ። ቅዱስ አትናቲዮስ እንዲህ ብሎ ተናግሯል እና ይህንን በእንዲመልኩ መግለጥ እየተቻለ ትላንትና በኮሜዲ ፊልም ሲያጨበጭቡ የነበሩ ትላንትና ዓለም መድረክ ላይ ብዙ ነገር ሲያደርጉ የነበሩ ከመቅስመት በትተው የሃይማኖት ሰባት የሆነው እንዲህ ያለ በእውነት የኑፋቄ ኑፋቄ ሲያስተምሩ መድረክ ላይ እየሰማን ሌላው ደግሞ ህዝብ በጨለማ ውስጥ ሆኖ ያጨበጭባል። በጨለማ ያላችሁ እዛ ሆናችሁ አሜን የምትሉ እባካችሁ የመዳን ቀን ዛሬ ነው። በእውነት ነው ብላችሁ ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ አሳንሶ የአባቱን ቁጣ የሚያበርድ ደም ይዞ ለስሬት ወይም ደግሞ ለሰው ልጆች ድህነት ደም ይዞ የገባ ነው ብሎ መናገር በጣም በጣም በጣም በጣም በጣም ኑፋቄ ነው፣ ሂደት ነው፣ ነውርም ነው፣ ሎቱ ሰው። ስለዚህ እንዲህ ባለ መንገድ ውስጥ ኖራችሁ በእውነት በጨለማ ውስጥ የምትዳክሩ የመዳን ቀን ዛሬ ነው እና ወደ እውነተኛዋ ቤት ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ ነው ዛሬ ነው። ምክንያቱም ትላንትና ስንት ቦታ ላይ ሲዳክሩ በነበሩ ሰዎች ዛሬ ወንጌል ተማርን እያላችሁ ባጠፉ መልካም ነው ለማለት ወደ የተወዳችሁ እግዚአብሔር ቤተሰቦች እንግዲህ ለዛሬ ያስኩላችሁ መልእክቶች እነዚህን ይመስላሉ። እንግዲህ በሌላ ዝግጅት መልሰን እስከምንገናኝ ድረስ መልእክቶች ካሏችሁ በውስጥ መስመር፣ እንዲሁም እዚህ ስር በሚሄደው አድራሻዬ ልታደርሱ ትችላላችሁ። እንዲመለስላችሁ የምትፈልጉት ጥያቄም ካለ ኢንቦክስ ብታደርጉልኝ፣ እንዲሁም በዚህ በሶሻል ሚዲያ አድራሻዎቼ ብትልኩልኝ ወደ እናንተ ይዤ ይቀርባል። ለሀገራችሁ ለወገናችሁ እየጸለያችሁ ከእግዚአብሔር ጋር አብራችሁ በመሆን አብረን በሆነ ትንሣኤውን ልናከብር ይገባል። ሁልጊዜ እንደምንለው ትንሣኤውን ስናከብር እኛ አንዳንድ ሞት ከእግዚአብሔር ሳንልቅ ሳንርቅ ከሮሲያን ሳንለይ እየጸለይን ልኖር ይገባል። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ለሀገራችን ለህዝባችን እግዚአብሔር አምላክ ሰላሙን መረጋጋቱን አንድነቱን ያድልልን። ኦርቶዶክሳውያን በሃይማኖት ጽንታችሁ በምግባር በትሩፋት በረታችሁ በትታችሁ እንድትኖሩ አሳስባለሁ። ሌላ ዝግጅት ከምንገናኝ በያላችሁበት ቸርቆዩ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም